የተከታታዮቹ ቤተሰቦች የአገር ውስጥና የውጭ ዜና ወኪሎች ጋዜጠኞች በተገኙበት በተጀመረው የከፍተኛ ፍርድ ቤት ወታደራዊ ችሎት ጓድ ሜጀር ጄኔራል ከፈለኝ ብዛ የመሀል ዳኛ፣ ጓድ ብርጋዴር ጄኔራል ብርሃኑ ደምስቴ የቀኝ ዳኛ፣ ጓድ ኮሎኔል ሊቁ አለሙ የግራ ዳኛ በመሆን የተከሳሾቹን ጉዳይ ተመልክተውታል። በችሎቱ በተከሳሽነት የቀረቡት መኮንኖች አንደኛ፣ ሳሌ ኤባይብዛ ኮሎኔል፣ በመከላከያ ሚኒስቴር የመገናኛ መምሪያ ኃላፊ የነበሩ ሁለተኛ አበራ ኪቲላ ዊንሳ ኮሎኔል የሁለተኛው አብዮታዊ ሰራዊት ጥገናና ደል ኃላፊ የነበሩ። ሶስተኛ ገብረ ሚካኤል ኩምፒሳ ጡሬ ሌተና ኮሎኔል የስድስት መቶ ሰባተኛ ኮር የአስራ ስድስተኛ ሰንጥቅ ሜካናዝ ብርጌድ አዛዥ የነበሩ። አራተኛ ጥጋቡ ተድላወንዴ ኮሎኔል በኤርትራ ራስ ገዝ ህዝባዊ ፖሊስ ወንጀል መከላከልና ምርመራ መምሪያ መኮንን የነበሩ። አምስተኛ ተሾመ ገብረ ወልደጻድቅ ኮሎኔል በኤርትራ ራስ ገዝ ህዝባዊ ፖሊስ የአስተዳደርና ድርጅት መምሪያ ጥበቃ ኃላፊ የነበሩ። ስድስተኛ ካሳሁን በላቸው ገብረ ኢየሱስ ኮሎኔል የአስመራ ከተማ ህዝባዊ ፖሊስ አዛዥ የነበሩ። ሰባተኛ አህመድ ዩሱፍ ኢብራሂም ሻለቃ የአስመራ ከተማ ህዝባዊ ፖሊስ ፖለቲካ ኃላፊ የነበሩ። ስምንተኛ መኮንን አስማረ ኮሎኔል በሁለተኛው አብዮታዊ ሰራዊት የአስተዳደርና ጥበቃ ብርጌድ አዛዥ የነበሩ። ዘጠነኛ ሰርጤስ ሳይር ፓሳ ባዩ ሌተና ኮሎኔል የስድስት መቶ ስድስተኛ ኮር የአንድ መቶ ስድስተኛው ብርጌድ አዛዥ የነበሩ፣ አስረኛ ጌታቸው ተሾማየው ሻለቃ በኤርትራ ራስ ገዝ አገር ውስጥ ጉዳይ ሚኒስቴር ተጠሪ ጽሕፈት ቤት የወታደራዊ ደህንነት ጥበቃ ዋና ክፍል ኃላፊ የነበሩ፣ አስራ አንደኛ ተስፋዊ ገብረ ጻድቅ ደበላ ሻለቃ የሁለተኛው ቤታዊ ሰራዊት ቀዳሚ መምሪያ ፖለቲካ ኃላፊ ረዳት የነበሩ፣ አስራ ሁለተኛ ካሳ ሀብተ ወልደ ገብርኤል ሻለቃ የ መቶ ሰባተኛ ኮር የ12ተኛ ብርጌድ አዛዥ የነበሩ አስራ ተኛ ከተማ ገብረስላሴ በላቸው ሻለቃ የ67ተኛ ኮር አስተዳደርና ጥበቃ አዛዥ የነበሩ አስራ ተኛ ሳሉ ነጋሽ ድነሳው ሻለቃ የ6ተኛ ክፍለ ብርጌድ አዛዥ የነበሩ 15 ኛ በረደድ ነጋጣ ሰው መቶ አለቃ የ ተኛ ብርጌድ ፖለቲካ ኃላፊ የነበሩ አስራ ኛ ዘውዴ መገርሳ መቶ አለቃ የስድስተኛ ክፍለ ጦር ሰለሞን ግዛው ጅማ ሻምበል የ606ኛ ኮር የ113ኛ ብርጌድ ፖለቲካ ኃላፊ የነበሩ። 19ኛ ሙልጌት አጥናፉ ጌጤ መቶ አለቃ የ606ኛ ኮር የ113ኛ ብርጌድ ወታደራዊ ደህንነት ጥበቃ ኃላፊ የነበሩ። 17ኛ አኪሉ ተክሌባዩ ሻምበል የ606ኛ ኮር የ113ኛ ብርጌድ አዛዥ የነበሩ። 18ኛ ሰለሞን ግዛው ጅማ ሻምበል የ606ኛ ኮር የ113ኛ ብርጌድ ፖለቲካ ኃላፊ የነበሩ። 19ኛ ሙልጌት አጥናፉ ጌጤ መቶ አለቃ የ606ኛ ኮር የ113ኛ ብርጌድ ወታደራዊ ደህንነት ጥበቃ ኃላፊ የነበሩ ሀያኛ ረታ አኬሌ ቆርቾ ሻምበል በመከላከያ ሚኒስቴር የመገናኛ ግንኙነት መኮንን የነበሩ ሀያ አንደኛ አስፋ ቦጋለ መንግስቴ መቶ አለቃ የስድስት መቶ ሰባተኛ ኮር አስተዳደርና ጥበቃ ሻለቃ ፖለቲካ ኃላፊ የነበሩ ናቸው። ተከሳሾቹ የተከሰሱበት የወንጀል ክስ ታህሳስ 18 ቀን 1982 በጽሁፍ ብቅና የደረሳቸው መሆኑን ያረጋገጡ ሲሆን ፍርድ ቤቱ ተከላካይ የህግ ጠበቃ በግል አቁመው ለመከራከር መቻልና ለመቻላቸው እንዲያሳውቁ ባቀረበላቸው ጥያቄ ከተከሳሾቹ መካከል አስራ ሁለቱ ከህግ አዋቂዎች ከባለሙያዎች ና ከቤተሰቦቻቸው መካከል በግል ጠበቆቻቸው የሚተራከሩ መሆናቸውን ሲያሳውቁ ዘጠኙ ግን ተንቀሳቃሽም ሆነ ቋሚ ንብረት እንደሌላቸው በመግለጽ መንግስት ጠበቃ እንዲያቆምላቸው ችሎቱን ጠይቀዋል። የክሱ መመልካ ደርሰዋል ደርሶኛል የምትከራከረው በራስህ ነው ወይንስ ጠበቃ ይኖርሃል? እስከ ቤተሰብ ጋር ተነጋግሬ በራሴን ማስጋ የክሱማ መቅቻ ደርሰዋል ደርሶኛል የምትከራከረው በራስህ ነው ወይንስ ጠበቃ ይኖርሃል? ቤተሰብን አማከር የምትፈጠር የምትከራከረው በራስህ ነው ወይንስ ጠበቃ ይኖርሃል? ቋሚም ሆነ ተንቀሳቃሽ ንብረት ስለሌለ መንግስት ጠበቃ እንዲቆምልኝ እጠይቃለሁ። ሰብሳቢ ዳኛው በዚህ ጊዜ በሰጡት ማብራሪያም የሚከተለውን ብለው ነበር። ሰላኪዎች ከቤተሰቦቻችን ጋር እንደገና እንነጋገራለን የሚል ነገር በመሆኑ ጉዳዩ ለሌላ ጊዜ እንዲቀጠር አስገድደዋል። መንግስት ጠበቃ የሚያቆመላቸውም አሁን ነገሩን ለማጣራትና ለመድረስ ስለማይቻል ወደፊት ሀብት፣ ንብረት፣ ሌላም እንደዚህ የሚያስፈልግ ጉዳይ ኖሯችሁ የተገኘ እንደሆነ መንግስት ለሚያቆምላችሁ ጠበቃ፣ ለጠበቃው ይከፈል የነበረውን ሂሳብ ከመቃወጫ ጋራ የሚከፍሉ መሆኑን ከአሁኑ እንድትገነዘቡት አሳስባቸዋለሁ። እምነት ክህደት ቃል ተቀብሎ ክሱን በዝርዝር ማየት የሚችል መሆኑን በዛሬ ዕለት ወስኗል። ፍርድ ቤቱ በዛሬው ችሎት ወታደራዊ አቃቤ ህግ ህዳር 27 ቀን 82 ጽፎ ባቀረበው የክስ ማመከቻ ላይ የተከሳሾቹ ተከላካይ ጠበቆች ታህሳስ 17 ቀን ያቀረቡትን ተቃውሞና አቃቤ ህጉም ከህግ ጋር በማገናዘብ የሰጡትን መልስ መርምሯል። የተከሳሾቹ ተከላካይ ጠበቆች ለየብቻ ያቀረቡት ክሶች በአንድ ዋና ክስ መጠቃለል አለባቸው በማለት ያቀረቡትን ተቃውሞ ፍርድ ቤቱ አልተቀበለውም። እንዲሁም በክሱ ማመልከቻ በኃይል ስራ መንግስት የማፍረስ ሙከራ ወንጀል ተብሎ የተጠቀሰው የኃይል ስራ መኖሩና አለመኖሩ ወደፊት በነገረ ሂደቱ ውስጥ የሚረጋገጥ የማስረጃ ጉዳይ መሆኑን ፍርድ ቤቱ በመግለጽ የቀረበው ክስ በተሻሻለ ወንጀለኛ መቅጫ ህግ በአዋጅ ቁጥር 214 974 ቁጥር 9 በኑስ ቁጥር አንድ ወይም በኑስ ቁጥር ሁለት ብቻ ይሁን በማለት የተከሳሾች ጠበቆች ያቀረቡትን ተቃውሞ ፍርድ ቤቱ ውድቅ በረ የሚዘነጋ አይደለም። ፍርድ ቤቱ በትናንት ሁለት በዋለው ችሎት አቃቢ ህግ የተከሳሾች ጠበቆች ላቀረቡት ክስ ተቃውሞ የሰጠውን መልስ የሰማ ከመሆኑን ባሻገር የከሳሾችና የተከሳሾችን ጉዳዮች ከመረመረ በኋላ በሚቀጥለው ቀጠሮ የተከሳሾችን የእምነት ክህደት ቃል ተቀብሎ ክሱን በዝርዝር ማየት የሚችል መሆኑን ወስኗል። ወደ ክሱ ጭብጥ ስንመለስ ቀደም ሲል አቃቤ ህጉ በ14ቱ ተከሳሾች ላይ ያቀረባቸው የመጀመሪያዎቹ ክሶች በ1949 ወንጀለኛ መቅጫ ቁጥር 9 አንድና ሁለት የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክን መንግስት ለማፍረስ በማሰብ ከሌሎች ግብረአበሮቻቸው ጋር በመሆን ግንቦት 8 1981 አዲስ አበባ ከተማ በሚገኘው በመከላከያ ሚኒስቴር ዋናው መስሪያ ቤት በተደረገው ስብሰባ በመሳተፍና በመተባበር የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክን ጦር ኃይሎች ጠቅላይ አዛዥ አመራር በኃይል ስራ ለማስወገድ የአድማ ወንጀል ፈጽማቸዋል የሚለውና ከዚህም ጋር የመፈንቅለ መንግስት ሙከራውን ለማሳካት በመንግስት ንብረት አላግባብ መገልገልና ማባከን የሚሉና ሌሎችም ክሶች ይገኙበታል። ተከሳሾቹ ታኅሳስ 17 ቀን 1982 በጠበቆቻቸው አማካኝነት ባቀረቡት የመጀመሪያ ደረጃ የክስ መቃወሚያ ይህ ጉዳይ ለጠቅላይ ፍርድ ቤት ወታደራዊ ችሎት ቀርቦ ሊታይ ስለማይገባው ክሱ ወደ ከፍተኛ ፍርድ ቤት እንዲመራላቸው ፍርድ ቤቱ ትእዛዝ እንዲያስተላልፍላቸው ጠይቀው ይህ ካልሆነና ጉዳዩ በብይን ታልፎ ችሎቱ የሚቀጥል ከሆነ ክሱ ተስተካክሎ እንዲቀርብ አመልክተው ነበር። ጠቅላይ ፍርድ ቤት ወታደራዊ ችሎት ይህም ጉዳይ ሊያይ የማይገባው ስለመሆኑ አንድ ጠቅላይ ፍርድ ቤት በጠቅላላው ማንኛውንም ጉዳይ ሊያይ የሚችለው በመጀመሪያ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9 1980 በቁጥር 4 በተሰጠው ስልጣን ነው። ሁለት በዚህም መሰረት ቁጥር 4 ንዑስ ቁጥር አንድን ስንመለከት በሌላ ሕግ በተደነገገው መሰረት የሚል ሀረግ ስላለ ሌላ ሕግ ስለመኖሩ ብናይም በአሁኑ ጉዳይ ስናይም በአሁኑ ጉዳይ ይህ ክስ የቀረበበት ይህ የጠቅላይ ፍርድ ቤት ወታደራዊ ችሎት የተቋቋመበትን አዋጅ እናገኛለን። ይህ አዋጅ በጠቅላላው የወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 ተብሎ የሚጠራው ሲሆን የጠቅላይ ፍርድ ቤት ወታደራዊ ችሎትን የመጀመሪያ ደረጃ ስልጣን የምናገኘው በዚሁ አዋጅ አንቀጽ 29 ላይ ነው። ሶስት ለጠቅላይ ፍርድ ቤት በዚህ አንቀጽ የተሰጠው ስልጣን ሀ በአዋጁ አንቀጽ 16 ንኡስ ቁጥር 1 እስከ ንኡስ ቁጥር ስድስት የተዘረዘሩት ወንጀሎች አንደኛ ተከሳሽ ባላቸው ማዕረግ ወይም ከዚያ በላይ ወይም አቻ በሆኑ መኮንኖች ወይም በክፍለ ጦር አዛዥነት ወይም ከዚያ በላይ ወይም አቻ ወይም ተመጣጣኝ በሆነ ባለማድረግ ሲፈጸሙ ወይም በመጀመሪያ ደረጃ እንዲያያቸው በህግ የተወሰኑ ሌሎች ጉዳዮች ሲቀርቡ፣ ሀ ወይም ሀ በአንድ ወታደራዊ ከፍተኛ ፍርድ ችሎት የቀረበው ጉዳይ ወደ ሌላ ተመሳሳይ ችሎት ተዛውሮ እንዲታይ ጥያቄ ሲቀርብ ነው። አራት የዋጁ ቁጥር 16 ንኡስ ቁጥር አንድ ንኡስ ቁጥር ከአንድ እስከ ስድስት ስናይም በአንደኛው ተከሳሽ ላይ የቀረበው ብቸኛ ወንጀል ማለትም በ1949 ወንጀለኛ መቅጫ ህግ ቁጥር 32 1 ሀ እና አዋጁ ያልተጠቀሰው የተሻሻለ ወንጀለኛ መቅጫ ህግ አንቀጽ 9 በመተላለፍ በኃይል ስራ መንግስት ማፍረስ ሙከራ ወንጀል ተብሎ የቀረበው ወንጀል የቀረበው በዚህ አንቀጽ ስር የለም። ሌ የተለየ ግብ ያላቸው አይደሉም። ይህ ነጥብ በወንጀለኛ መቅጫ ህግ ቁጥር 60 መሰረት በምናቀርበው ክርክር ወደ ታች በተራ ቁጥር 213 የምናነሳው ነው። በሌላ በኩል አቃቤ ህግ ያልጠቀሰው የአዋጭ ቁጥር 214/74 አንቀጽ 9 ብቻ የጠቀሰው የአንቀጽ 9 ምንጭም የ949 ወንጀለኛ መቅጫ ህግ ሲሆን ቁጥር 250 ወታደራዊ ወንጀል አድርጎ አልጠቀሰው። ወታደራዊ ወንጀል በሺ 949 በወጣው የወንጀለኛ መቅጫ ህግ ላይ እንደተመለከተው ግንቦቹን እንጠቅሰዋለን የመንግስትን ማፍረስ ሙከራ ወንጀል አይጨምርም። አዲሱም ተተኪ አንቀጽ 9 ወታደራዊ ወንጀል ነው ተብሎ በየትኛውም ህግ ላይ አልተጠቀሰም። በሌላም በኩል በልዩ ወንጀለኛ መቅጫ አጋባጭ ቁጥር 21474 አንቀጽ 9 የተጠቀሰው ድርጊት በወታደር አባሎች ሲፈጸም ወታደራዊ ወንጀል ነው የተባለበትም የተባለበት ቦታም የለም። አምስተኛ በሌላም በኩል በምንም ሁኔታ ሊሆን የማይታለፈው ነጥብ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9 980 አንቀጽ 32 እንደተገለጠው በአዋጅ ቁጥር 214 74 የሚነሳውን የእግዚአብሔርም ሆነ የወንጀል ጉዳይ የሚያየው መደበኛ ከፍተኛ ፍርድ ቤት መሆኑ ነው። ታሪካዊ አመጣጡም ቢሆን የህብረተሰባዊ ኢትዮጵያ ጊዜያዊ ወታደራዊ መንግስት ልዩ ፍርድ ቤት ስራውን ሲጨርስና የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፐብሊክ መንግስት ተቋቁሞ መንግስታዊ መዋቅሩ ሲሻሻል ጠቅላይ ፍርድ ቤት በተቋቋመበት ወቅት በአዋጅ ቁጥር 2474 የሚቀርብ ክስ ወደ መደበኛ ፍርድ ቤት ችሎት እንዲሄድ እንጂ አይደለም። በዚሁ አዋጅ አንቀጽ 16 አንድ ስር የተገለጸው ወታደራዊ ወንጀል የሚለው ቃል መንግስትን የማፍረስ ሙከራ ተብሎ በክስቱ ውስጥ የተገለጸውን ያጠቃልላልን ወይም ይሸፈናልን ብለን ነገሩን ብንመለከት ወታደራዊ ወንጀል ማለት ምን ማለት እንደሆነ ህጉ ትርጉም ያልሰጠው ሲሆን ትርጉም በአንቀጽ አራት አንድ እንዲታይ የሚደረግ ለአስራ ሁለተኛው ተከሳሽ ህጉ ሰፋ ያለ መብት ያስጨብጣቸዋል። ይኸውም በመጀመሪያ ደረጃ ፍርድ ቤት ውሳኔ ላይ ይግባኝ ማሰማትና አቤቱታ ማቅረብ እድል ይኖራቸዋል ማለት ነው። አንቀጽ አስራ ስድስት አንድ ሁለት ጋር በማገናዘብ ስለዳኝነቱ ስልጣን በመጀመሪያ ደረጃ ብይን እንዲሰጥበት በታላቅ ትህትና አመለክታለሁ። የስረ ነገር ወይም የዳኝነት ስልጣንን በተመለከተ ተከላካይ ጠበቆች የጠቅላይ ፍርድ ቤት ወታደራዊ ችሎት የቀረበውን ክስ ለማየት የስረ ነገር ስልጣን የለውም ብለው የተለያዩ የህግ መከራከሪያ ነጥቦችን እያነሱ ሲሆን ሲጠቃለሉ ግን በወታደራዊ ፍርድ ቤቶች ማቋቋሚ አዋጅ ቁጥር 10 1980 አንቀጽ 29ና 16 መሰረት የጠቅላይ ፍርድ ቤት ወታደራዊ ችሎት በመጀመሪያ ደረጃ የሚያያቸው ጉዳዮች በአዋጅ ቁጥር 10 1980 አንቀጽ 16 ስር የተዘረዘሩት የወንጀል ጉዳዮች በመሆናቸው በአዋጅ ቁጥር 10 1980 አንቀጽ 16 ስር ከተዘረዘሩት የወንጀል ስራዎች ውስጥ ደግሞ በኃይል ስራ መንግስትን የማፍረስ ሙከራ የሚል የወንጀል ተግባር ያልተጠቀሰ በመሆኑ ተከሳሾች የተከሰሱበት የሕግ አንቀጽ የተሻሻለው ልዩ ወንጀለኛ መቅጫ አዋጅ ቁጥር አንቀጽ ዘጠኝ አንድ እና ሁለት ሲሆን የመነጨው ከ1949 ወንጀለኛ መቅጫ ህግ አንቀጽ 250 በመሆኑና ይህም አንቀጽ በወታደራዊ ፍርድ ቤት ስልጣን ስር የሆኑትን የወታደራዊ ጠባይ ያላቸውን ወንጀሎች የማያቅፍ በመሆኑ መፍትሄ ሰጥቷል። ይኸውም በወታደራዊ ፍርድ ቤቶች ማቋቋሚያ ቁጥር 10 1980 አንቀጽ 18 መሰረት አንድ ተከሳሽ ከቀረቡበት ክሶች መካከል አንዱ በወታደራዊ ፍርድ ቤት ስልጣን ስር የሚወድቅ ወንጀል ከሆነ ሁሉም ክሶች የሚቀርቡት ለወታደራዊ ፍርድ ቤት ይሆናል በማለት የደነገገው ነው። እንግዲህ በዚሁ ድንጋጌ መሰረት ተከሳሾቹ በተከሰሱባቸው ክሶች ውስጥ በወታደራዊ ፍርድ ቤት የዳኝነት ስልጣን የሆኑ የአድማ ወንጀል፣ ከስነ ስርዓት ውጪ የመሆን ወንጀል፣ በወታደራዊ ንብረት አላግባብ መገልገልና ማባከን የመሳሰሉ ወንጀሎች ስላሉ የመደበኛ ፍርድ ቤት ስልጣን የሆነው በኃይል ስራ መንግስትን የማፍረስ ሙከራ ወንጀል ከእነዚሁ ጋር ተጣምሮ በአንድነት በወታደራዊ ፍርድ ቤት ይዳኛሉ ማለት ነው። መለኪያም የአገራችን ወታደራዊ ፍርድ ቤቶች የዳኝነት ስልጣን ከኢንተርናሽናል ስታንዳርድ ውጭ ያልሆኑ መሆኑን እንረዳለን። ከዚህ በተጨማሪ የተከሳሾቹ ጠበቆች አቃቤ ህግ በመንግስት ንብረት አላግባብ መገልገል፣ የመንግስት ንብረትን አባክም በማለት በዝርዝር ለይቶ ያቀረባቸው ክሶች በዋናው ክስ ተጠቃለው እንዲቀርቡ ካሰሙት ተቃውሞ ሌላው ነበር። 1949 ዓ ም ህብረት በወጣው የወንጀለኛ መቅጫ ህግ ቁጥር 312 319 ንዑስ ቁጥር 1 ማንም ሰው ከሌሎች ወታደሮች ጋር በመተባበር በመሰብሰብ ወይም በማናቸውም ሌላ ሁኔታ በአንድ ሹም፣ በአንድ የበላይ አለቃ ወይም በማናቸውም የወታደር ባለስልጣን ላይ ዛቻ የኃይል ስራ ወይም የእጅ ልብስ ተግባር ለመፈጸም የግርግር ተካፋይ የሆነ እንደሆነ የግርግሩም ውጤት አለመታዘዝን ሽብርን ያስከተለ እንደሆነ ሁለተኛ ግርግሩ የተፈጸመው የጦር አደጋ ምልክት በተሰጠበት ጊዜ ጠቅላላ የጦር ክተት አዋጅ በተነገረበት ወይም በጦርነት ጊዜ እንደሆነ የሚል ሲሆን የተሻሻለውን ልዩ ወንጀለኛ መቅጫ ህግ አዋጅ ቁጥር 214 1974 ዓ.ም አንቀጽ 9 ድንጋጌን ስንመለከት ደግሞ ቁጥር 9 ወይም በሌላ ማናቸውም ህገወጥ ተግባር የርዕሰ ብሔሩን አቋም ለማፍረስ ወይም ለማጥፋት የሞከረ እንደሆነ፣ ሁለት ወንጀሉ የተፈጸመው በኃይል ሥራ የሆነ እንደሆነ የሚል እንደመሆኑ መጠን በአንድ አንቀጽ ውስጥ የተጠቀሱት የወንጀሉን ተግባር የሚያቋቁሙ ተግባሮች በሌላው አንቀጽ ውስጥ የተጠቀሰውን የወንጀል ተግባር የሚያቋቁሙ ናቸው። በዝርዝር ክሶቹም ቃል ውስጥ እንደተመለከተው ወንጀሉን ወንጀሉ እና የወንጀሉ ተግባር ውጤት አንድ ነው። አካባቢ ህግ ያቀረቡት የክስ ማመልከቻ እንደምንመለከተው ተፈጸሙ የሚባሉት የወንጀል ተግባሮች አንድ ግብ ለማግኘት እንደሆነ የሚያሳዩ ናቸው። አንድን ተግባር ከግብ ለማድረስ በተከታታይ የሚፈጸሙ ተግባሮች ራሳቸውን ችለው ክስ ለየብቻ የሚቀርብባቸው ሳይሆን ሊደረስበት ከታቀደው ግብ ጋር የተያያዙ መሆናቸው በዋና ወንጀል ብቻ ይጠቃልላሉ፣ ፍርድ ቤት ሊቀርቡ የሚችሉ አይደሉም። ይሁን እንጂ አቃቤ ህጉ ከአንድ ሰዓት በላይ በንባብ ባቀረበው ሰፊ የህግ ትንታኔ ውስጥ የህድሪ ፍርድ ቤቶች ቀደም ሲል በተመሳሳይ ጉዳዮች ላይ የሰጧቸውን ውሳኔዎች በምሳሌነት በመጥቀስ በአንድ ተከሳሽ የተፈጸሙ የተለያዩ ወንጀሎች በአንድ የክስ ማመልከቻ ተጠቃለው ሊቀርቡ እንደሚችሉና ጉዳዩ ተበጥሮ የሚለየው ፍርድ ቤቱ ውሳኔ በሚሰጥበት ጊዜ ብቻ እንደሚሆን ገልጧል። የክስ መጠቃለልን በተመለከተ ሌላው በተከላካይ ጠበቆች የቀረበው የክስ መቃወሚያ ለየብቻ ተለይተው የቀረቡት ክሶች በአንድ ዋና ክስ መጠቃለል አለባቸው የሚል ነው። አስራ ዘጠኝ መቶ አርባ ዘጠኝ ወንጀለኛ መቅጫ ህግ ለምሳሌ በጦር ኃይሎች አባሎች የአድማ ወንጀል ለመፈጸም የሚደረግ ስምምነት በወንጀለኛ መቅጫ ህግ ቁጥር ሰላሳ ሰባት ና ቁጥር ሶስት መቶ አስራ ሶስት መሰረት ሊያስጠይቅ ይችላል። እዚህ ላይ ዋና ወንጀል የአድማ ወንጀል ሲሆን አድማ ለማድረግ ቀደም ብሎ የሚደረግ ስምምነት ደግሞ ራስን የቻለ ወንጀል ነው። ስለዚህ ወንጀል ለመስራት ስምምነት በመደረጉ ኮንስፕራሲ ብቻ የወንጀል ክስ ሊቀርብ ይችላል። ይኸውም በአድማ ወንጀልና አድማ ለማድረግና ስምምነት በማድረግ በሁለት ወንጀል ክስ ማቅረብ ይቻላል ማለት ነው። የተወሰኑ አባሎች በወንጀለኛ መቅጫ ህግ ቁጥር በአድማ ወንጀል ብቻ ተከሰው ለአድማ ስምምነት በማድረግ ክስ ባይቀርብባቸውም እንኳ በ1954 ወንጀለኛ መቅጫ ህግ ስነ ስርአት ቁጥር 313 ንዑስ ቁጥር ሁለት መሰረት የቀረበው ማስረጃ ተከሳሾችን በተጨማሪ የሚያስከስሳቸው ወንጀል ከሆነና ፍርድ ቤቱም ወንጀሉን ለማየት ስልጣን ያለው ከሆነ በወንጀለኛ መቅጫ ህግ ቁጥር 313 መሰረት ሊፈርድባቸው ይችላል። የቀረቡት የተለያዩ ክሶች በአንድ ዋና ክስ ተጠቃለው እንዲታየ ያቀረቡትን ጥያቄ እንዲሁም አቃቢ ህግ የሰጠውን መልስ ካገናዘበ በኋላ ውሳኔ ሰጥቷል። ተከላካይ ጠበቆች ታህሳስ አስራ ሰባት ቀን አስራ ዘጠኝ መቶ ሰማኒያ ሁለት ወታደራዊ ምክትል አቃቢ ህግ ህዳር ሀያ ሰባት ቀን አስራ ዘጠኝ መቶ ሰማኒያ ሁለት ጽፈው ያቀረቡትን የክስ ማመልከቻ በመቃወም የቀረቡትንና አቃቢ ህጉም ታህሳስ ሀያ ስድስት ቀን አስራ ዘጠኝ መቶ ሰማኒያ ሁለት የሰጡትን መልስ መርምረን ከዚህ የሚከተለውን ትዕዛዝ ፈተነ ትዕዛዝ በተሻሻለው ልዩ ወንጀለኛ መቅጫ ህግ አዋጅ ቁጥር ሁለት መቶ አስራ አራት ህዝባር ሰባ አራት ቁጥር ዘጠኝ ህዝባር አንድ እና ሁለት ተጠቅሶ የቀረበው ክስ ለጠቅላይ ፍርድ ቤቶች ወታደራዊ ችሎት ቀርቦ ሊታይ ይችላል ወይም አይችልም የሚለው ጉዳይ አከራካሪ የፍርድ ቤቱን ቅድሚያ ብያኔ የሚጠይቅ ሆኖ ይታያል። አሁን መልስ ማግኘት የሚኖርበት ጥያቄ አንደኛ ተጠቃሹ ወንጀሉና የተከሰሱ ሰዎች በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር አስር አስራ ዘጠኝ መቶ ሰማኒያ አንቀጽ አስራ ስድስት ውስጥ ተካተዋል ወይስ አልተካተቱም? ሁለተኛ ወንጀሉ በአዋጅ አንቀጽ አስራ ስድስት ውስጥ ያልተካተተ ከሆነ በአንቀጽ አስራ ስምንት ድንጋጌ መሠረት ክሱ በጠቅላይ ፍርድ ቤት ወታደራዊ ችሎን ሊቀርብ ይችላል ወይስ አይችልም? እነርሱም የጦር ኃይል አባሎች የሚፈጽሙትን ማንኛውም ወታደራዊ ወንጀል ማለትም በ1949 ወንጀለኛ መቅጫ ህግ ቁጥር 296 እስከ 331 ድረስ እና አንድ የጦር ኃይል አባል በሌላ የጦር ኃይል አባል ላይ የሚፈጽመው ማንኛቸውም ወንጀል ሁለት የጦር ኃይል አባሎች ወይም የመከላከያ ኃይሎች ሰራተኞች በሀገር መከላከያ ኃይሎች ንብረት ወይም ጥቅም ላይ የሚፈጸሙት ማንኛውም ወንጀል። ሶስት የጦር ኃይል ወይም የፖሊስ ሰራዊት አባሎች ወይም የውትድርና አገልግሎት ግዴታ ያለባቸው ሌሎች ሰዎች በጦር ሜዳ ግዳይ ላይ ባሉበት ወቅት የሚፈጽሙት ማንኛቸውም ወንጀል። አራት የተጠባባቂ ውትድርና አገልግሎት ግዴታ ያለባቸው ሰልጣኞች በወታደራዊ ትምህርት ላይ በሚገኙበት ወቅት የሚፈጽሙት ማንኛውም ወታደራዊ ወንጀል። አምስት የብሔራዊ ውትድርና አገልግሎት ግዴታ ያለባቸው ሰዎች በ1949 የወንጀለኛ መቅጫ ህግ ቁጥር 296 እስከ 29 ጭምር ከተመለከቱት ውስጥ የሚፈጸሙት ወንጀል ስድስት የጦር ከሚለው ጋር የተያዘ ሆኖ እናገኘዋለን። በአስረኛው በአስራ አንደኛው እና በአስራ ሁለተኛ ተከሳሽ ላይ የቀረባቸውን ክስ ስንመለከት የወንጀሉን ድርጊት ፈጽመዋል የተባለው አስመራ ከተማ በሚገኘው የሁለተኛው አብዮታዊ ሰራዊት ውስጥ በመሆን ከግንቦት ዘጠኝ እስከ አስር ቀን አስራ ዘጠኝ መቶ ሰማንያ አንድ ባለው ጊዜ ውስጥ ነው። ስለዚህም ከላይ የጠቀሱት ሶስት ተከሳሾች ወንጀሉን የፈጸሙት በአስቸኳይ ጊዜ ሁኔታ ክልል ውስጥ ስለሆነ ክሳቸው ስልጣን ላለው ወታደራዊ ፍርድ ቤት መጥረብ ይችላል። ስልጣን ያለው ወታደራዊ ፍርድ ቤት የትኛው ነው ለሚለው ጥያቄ መልስ የሚሰጠው የወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 29 ሆኖ እናገኘዋለን። ይህም ጠቅላይ ፍርድ ቤት ወታደራዊ ችሎት የመጀመሪያው ደረጃ የዳኝነቱ ስልጣን የሚኖረው በአንቀጽ 16 1 2 3 4 5 እና 6 የተዘረዘሩ ወንጀሎች ሀ የብርጋዴር ጄኔራልነት ወይም ከዛ በላይ ወይም አቻ ማድረግ ባላቸው መኮንኖች ሲፈጸሙ ለየክፍለ ጦር አዛዥነት ወይም ከዛ በላይ ወይም ተመጣጣኝ እዝ ደረጃ ባላቸው አዛዦች ሲፈጸሙ መሆኑን ይደነግጋል። ለማድረግ ያላቸው ከፍተኛ የጦር መኮንኖች ስለሆኑ በወታደራዊ ፍርድ ቤቶች ማቋቋሚያ አዋጅ ቁጥር 10 1980 አንቀጽ 16 እና 29 ውስጥ ተሸፍነዋል። በተሻሻለው ልዩ ወንጀለኛ መቅጫ ሕግ ቁጥር 214 ህዝባር 1974 ላይ ተመስርተው የሚነሱትን ማንኛቸውንም ወንጀልና የፍታብሔር ጉዳዮችን የከፍተኛው ፍርድ ቤት በመጀመሪያ ደረጃ የማየት ስልጣን ይኖረዋል ተብሎ በጠቅላይ ፍርድ ቤት ማቋቋሚያ አዋጅ ቁጥር 9 1980 አንቀጽ 32 ህዝብ 4 ተደንግጎ ይገኛል። ስለዚህም አሁን በአስራአራቱም ተከሳሽ ላይ የቀረበውን አንደኛ ክስ ለማየት በስነ ነገር ረገድ የዳኝነት ስልጣን ያለው የከፍተኛው ፍርድ ቤት መሆኑን አያከራክርም። ተገድሎ እስከ ዛሬ በመመከታችን ብቻ ሳይሆን ወደ ድልም በመቃረባችንና ተስፋቸውንም በመቅጨታችን ለሰሜኑ የሀገራችን ክፍል የምንሰጠውን ትኩረትና ያከማቸነውን ታጋይ ሰራዊት ቀንሰን ወያኔው ጦርነት ወደ ጫረባቸው ግንባሮች እንድናዞርና ለገንጣዮች አመቺ ሁኔታ እንዲፈጠር ኃይላችንም በልዩ ልዩ የሀገሪቱ ማዕዘናት በመወጠር በተለይ ባለፉት ሁለትና ሦስት ዓመታት ወያኔው በፈጠረላቸው አመቺ ሁኔታ ተጠቅመው ራሱን ሻዕቢያ ብሎ የሚጠራው ቅጥረኛ ለአያሌ ዓመታት ሲያደባ የኖረበትን ኤርትራን የመገንጠል ዓላማና ጌቶቹም ለምዕተ ዓመታት ሲያልሙት የነበረውን ቀይ ባህርን በቁጥጥራቸው ስር የመዋል ዓላማ በአሁኑ ጊዜ በኃይል ተግባራዊ ለማድረግ በመጣደፍ ላይ ናቸው በሚል ልዩነት ከተከፋፈለ በኋላ ጦርነት የሚለው ክፍል። ለጊዜው በማየሉ ጦርነቱ ተጀምሯል። ይህ ጦርነት ከስትራቴጂካዊ ጠቃሚነቱ አንጻር የታየ የመጀመሪያ ግቡ ምጽዋ ይሁን እንጂ በብዙ ኃይሎች የተቀናጀና የተቀነባበረ በሁሉም ግንባር እንደሚቀጥል ይገመታል። ምናልባትም አሁን ባለ ሁኔታ ደግሞ ጦርነቱ በእኛና ሻእቢያ ነኝ በሚለው ቡድን መካከል ወሳኝ ጦርነት ሊሆን ስለሚችል ይህ ጦርነት እኛ በአሸናፊነት የምንወጣበትና ሴራውን በማክሸፍ እነሱ በለኮሱት ወታደራዊ ትግል ወሳኙን ድል የምንቀዳጅበት ወይም የክልሉን ችግር በሰላም መንገድ ለመፍታት ፍላጎት ያላቸው ወገኖች የበላይ